እስከ ዓለም ፍጻሜ የበዓሏን መታሰቢያ በየወሩ ልናደርግ ይገባናል። የእግዚአብሔር ልጅ ከእርሷ ሰው በመሆኑ ከጠላታችን ሰይጣን እጅ ድህነታችን በእርሷ ተደርጎልናልና እርሷም ስለ እኛ ሁልጊዜ ትማልድልናለችና የምታድን እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን። በረከቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። ሰላም ለኪ ዘደለወኪ ስነብሪ በህማነ ንጉሥ ፈጣሪ ማርያም ንግዝ ዘይትሳሪ ዕድዋነ ዚያነ በመስቀል አግርሪ ወበመስቀል ካይበ አውደነ ህጽሪ። በዝችም ቀን ቅዱስ ቆጵርያኖስና ድንግሊቱ ዮስቴና በሰማዕትነት አረፉ። ይህም ቅዱስ ቆጵሪያኖስ አስቀድሞ ከሀዲና ስራይኛ ነበር። እርሱም ለስራየኞች ሁሉ አለቃቸው ነው። በስራዩም ስራ ከመመካቱ ብዛት የተነሳም በስራ የሚበልጠው ካለ ሊያይና ከዚያ ሊማር ከሌለ ግን በእነርሱ ላይ ሊመካባቸው ወደ አንጾኪያ አገር ሄደ። ቆጵሪያኖስም ወደ አንጾኪያ ከተማ በደረሰ ጊዜ ወሬው ተሰማ። በአንጾኪያም ከተማ ከሀገር ታላላቆች ተወላጅ የሆነ አንድ ጎልማሳ አለ። እርሱም ላይዋ የሚያምር አንዲቱን ድንግል ብላቴና ተመኛት። ወደ ቤተ ክርስቲያንም በምትሄድ ጊዜ እያያት በእርሷ ፍቅር ልቡ እንደ እሳት ተቃጠለ። በምንም በምን ሊያገኛት አልተቻለውም። ገንዘብ በመስጠትም ቢሆን ወይም በማስፈራራት ወይም በስራ ስራ አልሆነለትም። የቆጵሪያኖስም ወሬው በተሰማ ጊዜ እርሱ ከሥራየኞች ሁሉ እንደሚበልጥ ስለ እርሱ ተነግሯልና፣ ያም ድንግል የዮስቴናን የተመኛት ጎልማሳ ወደ ቆጵሪያኖስ ሄዶ በልቡ ያለውን ጉዳዩንም የድንግሊቱንም የዮስቴናን እንደተመኛትና እርሷን ማግኘትም እንደተሳነው ነገረው። ቆጵሪያኖስም እኔ የልብህን ፍላጎት እፈጽምልሃለሁ፣ አትዘንም አለው። ከዚያም በኋላ ያን ጊዜ ዮስቴናን ወደ እርሱ ያመጧት ዘንድ በስራዩ የአጋንንትን ሰራዊት ወደ እርሷ ላከ። እነዚያም አጋንንት ወደ እርሷ በቀረቡ ጊዜ እርሷን መውሰድ አልቻሉም፤ ከጸሎቱ አይተነሳም ይቃጠላሉና። እንዲሁም ብዙ ጊዜ ላካቸው፣ ግን ወደ እርሱ ሊያመጧት አልቻሉም። ቁጵሪያኖስም ሁሉንም አጋንንት ጠርቶ ድንግል ዮስቴናን ካለመጣችሁልኝ እኔ ከእናንተ ተለይቼ ክርስቲያን ሆናለሁ፣ አላቸው። ከዚህም በኋላ የሰይጣናት አለቃ ሊሸነግለው አሰበ። አንዱንም ሰይጣን ከሰይጣናት ውስጥ በዮስቴና አምሳል ተመስሎ ለቆጵርያኖስ እንዲታየው አደረገ። ሰይጣኑም አለቃው እንዳዘዘው እንዲህ አድርጎ ተዘጋጀ። እነሆ አሁን የዮስቴናን መምጣት ለቆጵርያኖስ ነገረው። እርሱም እውነት መስሎት እጅግ ደስ አለው። ሊቀበላትም ተነሳ በእርሷ ላይ አራ የተመሰለውንም ምትሃት ባየ ጊዜ የሴቶችን መቤት ዮስቴና መምጣትሽ መልካም ሆነ አለ። ይህንንም ስሟን በጠራ ጊዜ ያ በእርሷ አምሳሌ የተመሰለ ሰይጣን እንደ ጢስ ጠን በኖ ተበተነ። በዚያንም ጊዜ የሽንገላው ምክንያት ምትሃቱም ከንቁ እንደሆነ በዚያንም ጊዜ የሽንገላው ምክንያት ምትሃቱም ከንቱ እንደሆነ ቆጵሪያኖስ አወቀ አስተዋለም። በልቡም እንዲህ አለ ስሟ